ብዙ አባክኛለሁ፣ ብዙ ሸሽጌ፣ ያለው በፍርሃት ገድሌ ሁሉ አንሶብኛል። ከዚህ በኋላ ብነሳ እንኳ ዛሬ ብጀምር እንኳ አልችልም ለምትሉ እግዚአብሔር ይላል፣ አሁንም ተስፋ አለ። ኩኩባ እና ደጎባ የበላውን ዓመት የሚመልስ የተቃጠሉትን ዓመት የሚያፈጥን ኢየሱስ እዚህ ቤት አለ። ለማን እግዚአብሔር መልእክት እንደ ዮሴፍ የምትጸጸት ሰው አለ። ማዕረግ ስችል አለፈብኝ፣ ማግባት ስችል፣ መውለድ ስችል፣ መማር ስችል ይህን ድልን አሳለፍ ወየው ያልክ ትጸጸት አለ። እግዚአብሔር ይላል፣ አሁንም ተስፋ አለ። ዛሬ በልቤ የሞላው ርዕስ አሁንም ተስፋ አለ የሚል ነው። እዝራ ከባቢሎን ከሰባ ዓመት ምርኮ በኋላ ሲመለሱ መጽሐፈ እዝራ ላይ ካህኑ እዝራ ቀኑን ሙሉ ታውቃላችሁ፣ ያስተምር ነበረ። እና ድንገት አገልጋዮችን ሲጎበኝ ከእንግዶች ጋር ተጋብተው አገኘ እና ጢሙን እየነጨ ልብሱን ቀዶ መሬት ላይ እየወደቀ እየጮኸ ማልቀስ ጀመረ እዝራ እና አገልጋዮች ምእመናን መጡ ካህኑ ሲያለቅስ ሲያዩ እነሱም አብረው ማልቀስ ጀመሩ። ምንሆነ አላሉት። ለሰባ ዓመት የተማረክነው ከአህዛብ ጋር እየተጋባን አጢያት ስለሰራን አድል፣ አሁን ስንመለስም ያንኑ ስህተት እኮ ደገሙ። ድጋሚ እግዚአብሔርን ቁጣ እኮ እየቀሰቀሱ ነው አለ ማለት ነው። እና አንድ ሴኬንያ የሚባል ሰው መጥቶ እዝራ አለቃቀስህ አላማርኝም አልሁ። በድለናል፣ እግዚአብሔርን አሳዝነናል። ነገር ግን ምንም ተስፋ እንደሌለን ነው አለቃቀስህ። አሁን ለዚህ ነገር አንተ ለምታለቅስበት ነገር በእግዚአብሔር ዘንድ ተስፋ አለ አለው። በዚህ ጉባኤ ለምታለቅሱበት ነገር ተስፋ አለ። በእውነት ምን እንደሆነ ባላቅም፣ የኔ ነገር አልቋል፣ የኔ ነገር ተቋጭተዋል፣ መፍትሄ የለውም እና የሚመለከት የሚያገባቸው ሁሉ ሸሽተዋል፣ ዘመኔን በከንቱ አልቋል፣ እንደው ጎበኘኝ ብል እንኳ ጊዜ አልፎብኛል ለሚል ተስፋ አለ። በዚህ አውድ ነው የማካፍላችሁ በእውነት በሉቃስ ወንጌል ምዕራፍ 23ን ታወጡና አብረን እናጠናለን። ምራፍ 23 ሉቃስ ወንጌል ምራፍ 23 ቁጥር 50 እስከ መጨረሻው በጌታችን በኢየሱስ ስም አነባለሁ። እነሆም በጎና ጻድቅ ሰው የሸንጎ አማካሪ የሆነ ዮሴፍ የሚባል ሰው ነበር። ይህም በምክራቸውና በስራቸው አልተባበረም ነበር። አርማቲያስ ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው፣ ማንም ገና ባልተቀበረበት ከዓለት በተወቀረ መቃብር አኖረው። የመዘጋጀት ቀን ነበረ፣ ሰንበትም ሊጀምር ነበር። ከገሊላም ከእርሱ ጋር የመጡ ሴቶች ተከትለው መቃብሩን ስጋውንም እንዴት እንዳኖሩ ታዩ። ተመልሰውም ሽቶና ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፉ። አሜን። ማረፍ ይሁንልን፣ እንጸልያለን። ጌታ ሆይ፣ ቤትን ስለሰራህላቸው፣ በቁጥርም ስላበዛሃቸው፣ ዛሬ እንዳየሁት ለታድሶ የምታዘጋጀው ታላቅ ጉባኤ ነው። ክብር ለአንተ ይሁን። አሁን ጠዋት አንተን አምልከዋል። ሳይደክሙ ሳይታክቱም ከአንተ ጸጋ ለመቀበል በፊት ተቀምጠዋል። የጊዜውን የሚረባውን ቃል እንድትነግረን እኛም እንዲገባንና እንድንኖር ተለውጠንም እንድንኖርበት በጸጋ እርዳን። ክብር ለአንተ ይሁን። በኢየሱስ ስም ብለስማን አሜን። ይሄ አርማቲያሱ ዮሴፍ ዮሴፍ ማለት ይጨምራል ማለት ነው። እና መጽሐፍ ቅዱስ በስውር ደቀ መዝሙር ነው ይለናል። አንዳንድ ኮመንታሪ ሳነብ ኢየሱስ በ12 ዓመቱ ቤተ መቅደስ ሄዶ ነበር እና እዛ ሊቃውንት ነበሩ እና ሊቀ ካህናት ነበሩ እነ ገማሊያ ነበሩ ሲጠይቅና ሲናገራቸው እየተገረሙ ነበር ይላል እና በ12 ዓመቱ ኢየሱስ ሲናገር አርማቴያስ ዮሴፍ ሰምቷል ይላሉ እና ከሰባ ሊቃውንቱ አንዱ ነው። ይሄ አርማቴያስ የሸንጎ አባል ማለት የእስራኤልን ፖለቲካና ና ቤተ እምነት የሚመሩ ከእስራኤል ሁሉ የተመረጡ ናቸው፣ ሰባ ሰዎች ናቸው። እኔ አሁንም የአሰራር ያለ ይመስለኛል። እስራኤል ውስጥ በግሪክ እውቀት፣ በብራይስጥ እውቀት፣ በፍልስፍና በስነ መለኮት በጣም የረቀቁትን ነው እንደ ገማሊያ ያሉት አባል የሚሆኑት ይሄ አርማቴያስ ዮሴፍ ባለጠጋና የሸንጎ አባል ነበር እና እንደምታውቁት ስሙ ይጨምራል እንደማለት ሊሆን ይችላል። ግን በጎ ነው፣ ጻድቅ ነው ይልና ዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ ይፈራ ነበር ይለን። በጎ ነው፣ ጻድቅ ነው፣ ክርስቲያን ነው፣ ባለጠጋ ነው፣ የሸንጎ አባል ነው፣ ግን ይፈራ ነበር። ስለዚህ በስውር ደቀ መዝሙር ነበር ይለናል። እና ኦ ፍርሃት ታቃላችሁ መንፈስ ነው። እና ልጄ ጢሞቴዎስ የፍርሃት መንፈስ አልሰጠንም የሚለው ለዚህ ነው። ታላቅ ድፍረት ያለውን ብድራት ያለውን ድፍረታችሁን አትጣሉ የሚለው ተብሎ የተጻፈው ለዚህ ነው። የሚፈራ ሰው ሳይቀጥ አይቀርም። በሌላ በኩል ፍቅሩ ፍጹም አይደለም ይለናል። እና ይሄ አርማቲያስ ዮሴፍ እግዚአብሔር አራት እድር ሰጥቶታል። ፈሪው ዮሴፍ ልበለው እኔ በእውነት በቅጽል ስሙ የሸንጎ አባል ነበር። ማለት በኢየሱስ ላይ ሰባት ጊዜ ዶልተውበታል። አይሁዶች ሰባት ጊዜ። ማቴዎስ 26ን ብታዩ ዮሐንስ 5ን ብታዩ ዮሐንስ 11ን ብታዩ እንዴት እንደሚገሉት ከሸንጎ አባላት ጋር ሸምቀውበታል። ዮሴፍ አባል ነው። ኖ አይልም ለኢየሱስ ወይ ምስጢር አይነግረውም። በምን ምክንያት እንደሆነ አላቅም። አንድ ቀን ስለ ኢየሱስ ሲሟገትለት አታዩም ለምን ስለፈራ ነው ወይ? የኢየሱስ አጀንዳ በሚቀርብበት ጊዜ አሞኛል ብሎ ሊቀር ይችላል። ከሸንጎው በድምፅ ተአቅቦ ሊያልፈውም ይችላል። እና ኒቆዲሞስ በሌሊት ወደ ኢየሱስ የሄደው እንኳ ሰው ለተከሰሰበት መልስ ሳይሰጥ ይፈረድባታልን? ለምንድን ነው ኢየሱስን የምታሙት ሳይጠየቅ ብሏል። የሸንጎ አባሉ ይሄኛው ግን ምንም ሲያደርግለት አታው። እግዚአብሔር ስልጣን ሰጥቶታል። ነገር ግን አልተጠቀመበትም። እና ስለፈራን ይሄን ያደረገው ማለት ነው። በእውነት በፍርሃት ሳይፈሩ እግዚአብሔር የሰጣቸውን ስልጣን ለእግዚአብሔር ክብር ያዋሉ አሉ። አንዱ ወንድማችን ዮናታን ነው። ዳዊት ትላንትና እና ከትላንት ወዲያ እዚህ የለም፣ የት ሄዶ ነው? የአመት ፈቃድ ጠየቀኝ ሰጠሁት አለው። ልክ አስጠራው የሞት ልጅ ነው አሉ። ምን አደረገ አለው? ነፍሱን አሳልፎ ጎልያድን የገደለ የታመነ ዳዊት ለምንድን ነው የምትገለው አለው ሳኦልም አንተ የሴት ልጅ ብሎ ጦር ወረወረበት ሳኦልን የሚያክል የሚያስፈራ ታላቅ ሰው በፓርላማ ፊት ተሟገተለት ይገርማቸዋል አልፈራውም በተሰጠው ልዑልነት የንጉሥ ልጅነት ለድሃውና ለእረኛው ልጅ ለዳዊት ሲሟገትለት ነው የምታዩት እና በስልጣናቸው እግዚአብሔርን ያከበሩ አሉ ያላከበሩም አሉ ታውቃላችሁ እነ አስቴር እነ መርዶኪዎስ የንጉስ ሚስት ነሽ አስቴር አይሁድ ሊጠፋ ነው እና በዚህ በሥልጣነች ተጠቅመሽ ወደ ንጉሱ ገብተሽ ንገሪው አላት አስቴርም ብሞትም ሞታለሁ እገባለሁ አለች በትረ መንግስት ያላነሳ እኮ ይሞታል በሕገ መንግስቱ ስለ ሕዝቤ ስም ስልጣኔን ተጠቅሜ አነጋግረዋለሁ አለች አርማትያስ ዮሴፍ ግን አላደረገው እና ጲላጦስ ኢየሱስን ገርፎ አሳልፎ ሊሰጣቸው ሲል ሚስቱ ህልም አለመች ወዲያው ደብዳቤ ጻፈችለት በችሎት ተቀምጦ ሳለ በዚህ ሰው አሳልፈ ልትሰጠው ነውና በህልም ስትሰቃይ ስላደርኩ እንዳትነካው ልጁ ጲላጦስን ተው ማለት እኮ መሞትን ቀጥሎ፣ እሷ ግን አልፈራችም። እግዚአብሔር በሰጣት የጲላጦስ ሚስትነት በጊዜው አስፈላጊውን መልእክት ላከችለት ባይሰማም። ይገርማችኋል በመጽሐፍ ቅዱስ ብዙ አሉ፣ የተፋለሙ አሉ፣ በስልጣናቸው ያልተፋለሙ አሉ። ኤርምያስን ጉድጓዱ ሲጨምሩት ኢትዮጵያዊው አበመሌየክ ለንጉሱ ሄደው ነገረው። ንጉሱ ሆይ፣ ኢትዮጵያዊ ነው እኮ የሚገርመው። ነብዩ ኤርምያስን ጭቃ ውስጥ ጨምረውታል፣ ሊሞት አይገባም፣ ፍቀድልኝ ከጉድጓድ አወጣው ዘንድ አለ። ሲፈቅድለት የተቦጫጨቀ ጨርቅ በገመድ ልኮ ወገቡ ላይ አስሮ ከጭቃ ውስጥ አወጣው ይላል። እግዚአብሔርም ለኢትዮጵያ በሚልክ ማለለት። እንደምታውቁት አርማትያስ ዮሴፍ ለኢየሱስ ምን አረገ? ምንም ታውቃላችሁ። ስልጣንን እኮ የሚሰጥ እግዚአብሔር ነው እና እነ ገማሊያ ራሱ ሐዋርያትን አድነዋል በስልጣን ተጠቅመው። ዮሴፍ ግን ደቀ መዝሙር ሆኖ ኢየሱስን እያወቀ ስለፈራ ጭጭ አለ አለፈበት ነው ምላችሁ። እድሉ ምዕራፍ 23 ቁጥር 51 ላይ በስውር ደቀ መዝሙር ነበር። ኢየሱስን ያውቃል። ስልጣን ብቻ አይደለም ወንጌል ገብቶታል። በእምነት መዳን፣ ኢየሱስ መሲህ እንደሆነ፣ እሱን የሚያምኑ የዘላለም ህይወት እንዳላቸው ያውቃል። ብዙዎች ይሄ ወንጌል አልገባቸውም። ጳውሎስ እኮ ቢያሳድደው ስላልገባው ነው። አርማቲያስ ዮሴፍ ግን ገብቶታል ሆኖም ስለፈራ አልመሰከረለትም ዝም ዝም አለ። ኦ ሳይፈሩ ወንጌልን የገለጡ ብዙ አሉ። በመጽሐፍ ቅዱስ ታውቃላችሁ። አብርሃም ለከነዓና ነግሯቸዋል። ዳንኤል ለናቡክ ደነጾር ለብልጣ ሶርም ነግሮታል። ወንጌልን ነግረዋል። መጥምቁ ዮሐንስ ለሄሮድስ ነግሮታል ለገዳው ስለ ጽድቅ ስለ ኩነኔና ስለ ፍርድ ይነግረው ነበር። እና ሄሮድስ እኮ ገዳይ ነው። ያዕቆብን አንገቱን የቀላው እሱ ነው እንደምታውቁት። ዮሐንስ ግን አልፈራውም። የእሱንም አንገት የቀላው ራሱ ነው። ነገር ግን ለዛው ለገዳዩ ወንጌል ይነግረዋል። ወንጌልን ሳይፈሩ የተናገሩ አሉ፣ ደግሞም ያልተናገሩም አሉ። አንድ ስምዖን የተባለ ሰው ሕፃኑን ከማርያም ተቀብሎ በቤተ መቅደስ ደርብ ላይ በተቃዋሚ አይሁዶች ፊት ይሄ ልጅሽ የዓለም ብርሃን ነው ብሎ ስለ ኢየሱስ መሲህነት ነቢይቱ ሐናም ሲናገሩ ታያላችሁ። ዮሴፍ ግን አርማትያስ ዮሴፍ ወንጌልን ሸሸገው አለፈበት ይሄ እድል እና ሶስተኛ ያለፈበት እድል ባለጠግነቱ ነው። ምዕራፍ 27 ቁጥር 57 ላይ አርማትያስ ባለጠጋ ነበር። ብልጥግናውን የምታዩት ለመሞቱ ፍልፍል ዳንጋይ አስወቅሯል እና ያስቆፈረው መቀበሪያ ቦታ በአታክልት ስፍራ ነው። በብሔረ ጽጌ መሃል በሉት በእናንተ ኮንቴክስት በጣም ውድ ነው። በአታክልት ቦታ ላይ ፍልፍል ድንጋይ ማስወቀር ለመቃብር ስፍራ ሚሊየንስ ዶላር ይፈጃል። ዮሴፍ ግን ይህን አድርጎታል። በጣም ባለጠጋ ነው። ለኢየሱስ ግን ምንም ሲያደርግለት ቤት የለውም። ቀበሮ አለው ወፎች አለው፣ እሱ ግን የለውም ዮሴፍ ከሀብቱ ለኢየሱስ ምንም እንዲያደረግለት አልተጻፈም። ይልቁንም ከድህነታቸው ያካፈሉት አምስት ሴቶች ናቸው። የኮዛ ሚስት፣ እነ ማርያም፣ እከሊት ለኢየሱስም በገንዘብ ያገለግሉት ነበር ታውቃላችሁ። ዮሴፍ ግን ምንም ምንም ቁርስ ሲገዛ፣ ምሳ ሲገዛ፣ ሳሙና ሲገዛለት እንኳን አተው ብልጥግናውን ለወንጌል ማዋል ሲገባው አልተጠቀመበትም። ለራሱ መቀበሪያ እያስወቀረ አደለም ለህይወቱ ለመሞቱም የተዘጋጀ ሰው ነው። ለሞቱም ብዙ ብር ኢንቨስቲ ያደርጋል። ወንጌል ለሚሰብከው ለኢየሱስ ምንም አላደረገለት እና አብርሃም አስራት ያወጣሉ። እነ ዳዊትስ ይኸው አንድ ሚሊዮን ብር ለእግዚአብሔር ቤት ወርቅና ድንጋው ይኸው ለነ ሰለሞን ያዋጡ ነበር። በነፃ ለእግዚአብሔር መስዋዕት አላቀርብም። ስድስት መቶ ሰቅል ወርቅ ሰጠው፣ መሬቱንም ለራሱ ገዛው። በጣም ሚሊየንስ ዶላር ነው። ስድስት መቶ ሰቅል ወርቅ በአሁኑ ዶላር ብትመነዝሩት ይሄ ሰው በገንዘቡ አልተጠቀመበትም። እግዚአብሔር የሰጠው የብልጥግና እድልም አለፈበት። ወገኖች ያደገበት ስፍራ ምዕራፍ 23 ቁጥር 51 ላይ ያደገውም በአርማቲያስ በሚባል ቦታ ነው። ይሄ ቦታ ኮመንታሪ ሳነብ እነ ሳሙኤል የሚኖሩበት ቄሶች የሚኖሩበት፣ ረቢዎች የሚኖሩበት፣ የተማሩ ሰዎች ባለጠጋ ሰዎች በሚኖሩበት ሰፈር ነው ያደገው እድል እኮ ነው ራሱ። እንግሊዝ ያደገ እና አሜሪካ ያደገ ገጠር ያደገ ሰው አንድ አይደለም እና ያደገው ቦታ መንገድን ከፍተውለታል እውቀትን አብስተውለታል። አስቀድመው መንገድ የተጠረገለት ሰው ነው። ነገር ግን ያደገበትን ቦታ ለወንጌል አላዋለውም። እንደምታውቁ ይህንን ያደጉበትን ቦታ ለእግዚአብሔር ክብር የዋሉ ብዙ ናቸው። አንዱ ዮሴፍ ነው። በፈርዖን ቤተ መንግሥት ኖረ ማለት የፈርዖንን ትምህርት እና የፈርዖን ምግብ ሚመገብ ነበር። ነገር ግን ያንን ያደገበትን ቤተ መንግሥት ለእግዚአብሔር ክብር ነው ያለው። ነህምያ ጠጅ አሳላፊ ነበር በመቶ ሃያ ሰባት ሀገር ላይ ንጉስ ለሆነው። ነገር ግን በውስጡ ለእስራኤል ያለቅስ ነበር። ባደገበት ቦታ ያገኘውን የአመራር ክህሎት ወደ አገሩ ወስዶ ቀጥር ሲቀጥርበት ነው የምታዩት እና እነ ዳንኤል በናቡ ከደነጾር መንግስት መሪ ስለነበሩ ስለ ህዝባቸው ይማልዳሉ። እና ታውቃላችሁ ብዙ ብልጥግና ያላቸው ለድሃ ለኢትዮጵያውያን ደብተር የሚገዙ መድኃኒት የሚልኩ አሉ። እዛ ደግሞ ፎቅ የሚገነቡ አሉ። የአገራቸውን የሀገራቸውን ህዝብና ያደጉበትን የማይረሱ አሉ። ፈጥነው የሚረሱ አሉ። እና አርማትያስ ዮሴፍ ህዝቡን በተለይ ወንጌሉን አላሰበም። እግዚአብሔር በሰጠው እድል ተመክቶ ማለት ነው። ብዙ እድሎች አመለጡት ብዙ እድሎች አመለጡት። እና መጨረሻውን ነው ግን ልነግራችሁ ዛሬ እግዚአብሔር ቃል የሰጠኝ እና ኢየሱስ ዓርብ ቀን ተሰቀለ እንደምታውቁት፣ ስድስት ሰዓት ላይ ፀሐይ ጨለመች፣ ምድር ተናወጠ፣ ሐዋርያቱ ፈርጥጠው ጠፉ። እና ልክ ዘጠኝ ሰዓት ኢየሱስ ሞተ ማለት ነው። በማግስቱ ድርብ በዓል ነው። ቅዳሜ ሰንበት መሆኑ ብቻ ሳይሆን ታላቅ በዓል ነው። ከአስራ ሁለት ሰዓት ጀምሮ ቅጠል መልቀም አትችልም። ማንም ሰው ወደ ገበያ መሄድም አይችልም። ሰንበት ነው እና በብሉይ ኪዳን በሰንበት ቀን አስከሬን መስቀል ላይ እንዳይውል የሚል ተጽፏል። ከአስራ ሁለት ሰዓት በኋላ ኢየሱስን መቅበር አትችሉ። እንዲያውም በጣም ስለቸኮሉ እግሩን ቆረጡት ያንዱ። ብዙ ደሙ ፈሶ እንዲሞት ተፈልጎ ነው እና ሁለተኛው ሞቶ ነበር ኢየሱስንም እግሩን ለመቁረጥ መጥረቢያ ሲያመጣ ቼክ አረጋው በመስቀሉ ሲወጋው በጦር ደምና ውሃ ፈሰሰ። ታውቃላችሁ ሞቶ ስለነበረ ተዉት። ለምንድን ነው እግራቸው የተቆረጠው? ሥቃያቸው ለማብዛት ሳይሆን ከሰንበት በፊት ቶሎ ለመቅበር ነው። ልክ ዘጠኝ ሰዓት ላይ ኢየሱስ ሞተ ማለት ነው እና ምድር ተናወጠች፣ ፀሐይ ጨለመች፣ ሐዋርያቱ ፈርተው ፈረጠጡ። መብረቅ ነው ነጎድጓድ ነው። ልክ በዘጠኝ ሰዓት ኢየሱስን ሊቀብር ከመስቀል ሊያወርድ የሚችል አንድም ሰው አልነበረም። አሳይበላ ፈውስ የተካፈለ ቃሌ ሁሉ የጠጣ እልም ብሎ ፈርጥቷል። በመከራ ሰዓት ብቻውን መስቀል ላይ ነበር። ትዝ ይላችኋል። በጣም ይገረማለሁ። እስካሁን እድሎቹን ሁሉ አሳለፈ ብለን ያማነው አርማቲያስ ዮሴፍ በመከራ ሰዓት በዘጠኝ ሰዓት ድንገት እንደ ኮከብ ብቅ አለ። ከእሱም ጋር ኒቆዲሞስ አብሮት ነበር ይላል። ጨርሶ እኮ በታሪክ ውስጥ አታገኟቸው። ዮሴፍ ስም እዚህ ጋር ነው የተጀመረው እና በእርግጥ ጻድቅ ነው ኢየሱስ አጥንቱ አይሰበርም፣ መጽሐፍት እንደሚሉ የወጉትም ያዩታል የተባለው ይፈጸም ዘንድ ነው የወጉት። ነገር ግን ዮሴፍ አዲስ እድል መጣለት። እድሉ ምንድነው? የሶስት ሰዓት እድል ነው። ዘጠኝ ሰዓት ሆኗል። ኢየሱስ ሲሞት የቀረው ሶስት ሰዓት ነው። ከአስራ ሁለት ሰዓት በኋላ ዮሴፍም ሊሰራበት የማይችል ሌሊት ይመጣል። ቀን ሳለ የላከኝን ልሰራ ይገባኛል። ማንም ምንም የማይሰራበት ሌሊት ይመጣል ተብሎ እንደተጻፈው ነው ቀን ሳለ አባቴን ፈቃድ ልፈጽም ይገባኛል ያለው ኢየሱስም ለዚህ ነው እና አርማቲያስ ዮሴፍ ሲያይ ዘጠኝ ሰዓት ነው፣ የቀረችው ሶስት ሰዓት ነች። እንደቀደመው ፈርቶ ዝም ማለት ይችላል፣ ደፍሮም ተአምር መስራት ይችላል። አሁን ለዮሴፍ ተስፋ እግዚአብሔር አመጣለት፣ የእንደገና አምላክ አመቻቸለት። ተመልሶ የማይገኝ ታሪካዊ ድል አመቻቸለት። ኦ የተጠቀመበት ኒው ማርቆስ ምዕራፍ 15 ቁጥር 43 ላይ አርማቲያስ ዮሴፍም ደፍሮ ይላቸዋል። አሁን ፍርሃቱን ጣለ። የፈለገ ይመጣል። ለሶስት ዓመት ተኩል ደብቅ የዋለሁ ወንጌሉን፣ ስልጣኔ ደብቅ የዋለሁ፣ ገንዘቤን ደብቅ የዋለሁ፣ እግዚአብሔር የሰጠኝን ክህሎት ሁሉ ፈርቼ ደብቅ የዋለሁ። ከዚህ በኋላ ኖ ሞር። ጀመረ ሩጫውን እንደምታውቁት በሶስት ሰዓት ውስጥ ታላቅ ገድል እንዴት እንደፈጸመዩ ማርቆስ 15 43 ላይ ደፍሮም ወደ ጲላጦስ ገባ እና ስልጣኑን ተጠቀምበት። ወደ ጲላጦስ ማንም መግባት አይችልም። ኢቭን ጴጥሮስ መግባት አይችልም። ዘበኞችም አያስገቡትም። ዮሴፍ ግን ባለጠጋ ስለነበረ፣ ጲላጦስም ዘበኞችም ያውቁታል። እግዚአብሔር የሰጠውን ስልጣኑን ሲጠቀምበት ታያላችሁ። ደፍሮ ወደ ቤተ መንግስት ገባ። ሰላምታ ሰጡት። ገርፎ እንዲገደል አሳልፎ ወደ ሰጠው ወደ ጲላጦስ ቢሮ ገባ። ታውቃለሁ። የገረፈው በዛው ቀን ነው፣ የገደለው በዛው ቀን ነው፣ ዮሴፍም የገባው በዛው ቀን ነው። አልፈራውም። ስልጣኑን ተጠቅሞ በጲላጦስ ቢሮ ንግግር ጀመረ። ባለጠጋ ዮሴፍ ለምን መጣ? አለው። የኢየሱስን ሥጋ ቀብረው ዘንድ ፍቃደልኛለሁ። እንዴ አንተ ከኢየሱስ ጋር ነህ እንዴ? እነ ጴጥሮስ እነ ዮሐንስ ይቅበሩት እንጂ ይጠይቁት እንጂ አንተ ማነህ ነጋዴ? እንደ ወንግ ነው ማውቀው ነበርኩ፣ ፈርቼ ሸሽጌ ነው እንጂ የእሱ ተከታይ ነኝ። ከዚህ በኋላ አልደብቀውም፣ ስልጣኔን ልጠቀማለሁ፣ አስከሬኑን ስጠኝ። ጲላጦስም ሰው ልኮ እንደ ሞተ ካረጋገጠ በኋላ ለዮሴፍ ፈቀደለት። ማህተም ያለው ደብዳቤ መቅበር ትችላለህ ብሎ ሰጠው። ስልጣኑን ለወንጌል አለው። ይገርማችኋል ሄዳችሁ ብታየው፣ ትገርማላችሁ። በሦስት ሰዓት ውስጥ ታላቅ ገድል ዮሴፍ መፈጸም ጀመረ። ኦ የነገስታት ልብ ለካ በእግዚአብሔር እጅ ነው! እንደነ ዮናታን እንደነ ዳንኤል ሰብሮ ገባ። እግዚአብሔር በሰጠው ስልጣን ለእግዚአብሔር ክብር ሲያውሎታ ያላችሁ። አሁን ከጎልጎታ ከቤተ መንግስት ቀጥታ የሮጠው ሩጫው ወደ መስቀሉ ነው። ወደ ጎልጎታ ሩቅ ነው። የቀረችው ሦስት ሰዓት ነች። ምናልባት ቤተ መንግሥት ሲገባ አንድ ሰዓት ጨርሶ ይሆናል። የቀረው ሁለት ሰዓት ነው። ከአስራ ሁለት ሰዓት በኋላ አይሁዶች አያራምዷችሁም እና ሮጠ። ሲሄድ ኦ ኒቆዲሞስ ቆሞ ጠበቀው። ስውሩ ደቀ መዝሙር በሌሊት ከኢየሱስ ጋር የተነጋገረው ኦ ኒቆዲሞስ፣ አግዘኝ። በገመድ አስከሬኑን እናወርደዋለሁ እና አስከሬኑ ላይ ምስማር መንቀል ይጠይቃል። በገመድ ወደ መሬት አወረዱት። የደረቀውን ደም ማጠብ ጀመሩ። ምን ማለት ነው? ደም የነካ ይረክሳል በብሉይ ኪዳን፣ አስከሬን የነካ ይረክሳል በብሉይ ኪዳን። ወንጌል ስለገባው ግን በአደባባይ የኢየሱስን ስጋ በማጠብ ምስማሩን በመንቀል እሾኩን በመንቀል የኢየሱስ አማኝ እንደሆነ በእምነት እንደሚድን ለኃጢአት ስርየት እንደሞተ ዮሴፍ መመስከር ጀመር። በሥልጣኑ ተጠቀመበት። የደበቀውንም ወንጌል ገለጠው። እንደምታውቁ ሩጫ አራተኛውን ሩጫዊ ባለጠግነቱ ነው ተጠቀመበት። እንዲያው በመጽሐፍ ቅዱስ ላይ አንድ መቶ ንጥር ገዙ፣ አርባ አምስት ኪሎ ግራም የሚፈጅ አንድ መቶ ንጥር ከርቤም ገዙ፣ ዮሐንስ 1940 ላይ እና ያንን ንጥር ስጋው ላይ ነሰነሱት ማለት ነው። ባንዴጅ ገዙ የሚጠቀልሉበት አስከሬኑን የሚጠቀልሉበት ከፈን ገዙ። በገንዘቡ ከርቤ ገዛ፣ ዕጣን ገዛ፣ ጨርቅ ገዛ። ኦ የዘላለም አምላክ ማንኛውም ገንዘብ ለወንጌ ሊውጣ አለ ማለት ነው። እና ከከፈኑት በኋላ ራሱ ባስወቀረው መቃብር ውስጥ ኢየሱስን አኖረው። ባለጠግነቱ ለክርስቶስ ክብር አዋለው ማለት ነው። እንደምታዩት እድሉን ሁሉ ተጠቀምበት። ልክ ኢየሱስን በዮሴፍ መቃብር ውስጥ ሲያኖር ሰዓቱ አናቱ ላይ ዐሥራ ሁለት ሰዓት ድንጋውን አንከባለሉ ዘጉትም፣ እንደ ትእዛዙም አረፉ። በሦስት ሰዓት ውስጥ ሥልጣኑን፣ ወንጌሉን፣ ገንዘቡን ለክርስቶስ አዋለው። በዚህ ሰዓት ይገርማቿ መላእክት ይጽፉታል። አሁን የተጻፈው ወንጌል ገድል ማንም ሊሰራበት በማይችል ሰዓት ለአርማት ዮሴፍ እንደገና እድል ሰጠው። ይህ ሰው በኢንግላንድ ወንጌልም እንደሰበከ መጽሐፍ ቅዱስ ታሪኮች ይመሰክራሉ እና ዮሴፍ ቢዘገይም ባነነ ነው የምላችሁ የእንደገና አምላክ በሰጠው ዕድል ለክርስቶስ የተሰጠውን ብጽና ማዋል ጀመረ በመጨረሻው አሁን ታውቃላችሁ እስራኤል ይጎበኛል ብዙ ዶላር የሚያስገኘው ኢየሱስ የተቀበረበት ቦታ ማየት ነው ያ ቦታ የዮሴፍ ነው እና በስልጣኑ ደፍሮ ገባ እስከ ምጽአት ታሪኩ ተጽፎልናል እና በገንዘቡ ብዙ ንጥር ከርቤ ገዛለት ተጽፎልናል። ለአንድ ቀን ነው ገንዘብ የገዛው ለዘላለም ግን ተመዝግቦለታል። በሶስት ሰዓት የሰራው በሰላሳ ዓመት የማይሰራ ዕድሜ ልክ ሊሰራ የማይቻለውን በሶስት ሰዓት ይሰራ ዘንድ እግዚአብሔር እድል አመቻቸለት። አስገራሚ ነው። አልፎብኛል አያገባኝም አይመለከተብኝም፣ መሽቶብኛል፣ አባክኝ ያለው አላለም። እግዚአብሔር በሰጠው በሶስት ሰዓት ውስጥ ታላቅ ተአምር አሰብ። እኔ አንዲት አሜሪካዊት ነግረውኛል። ካንሰር ያዛትና ሆስፒታል ገባች። አበቃ ካንሰሩ ሊገልሽ ሶስት ዓመት ተኩል ነው የቀረሽ አሏት። ሶስት ዓመት ነው ያሏት። እንዲያውም ከዛ ከቸርች ቀረች። ማንም ሰው እንዳያነጋግረኝ አለች፣ በሯን ቆለፈች። እና ለአማካሪዎች ለአገልጋዮችም አስቸገረች ሴት። በኋላ ፓስተሩ መፀሌ ጀመርኩ፣ ጌታ ሆይ አጽናና ዘንድ እባክህ ቃል ስጠኝ ስለው ቃል ሰጠኝ አለ እና አንድ ቃል እግዚአብሔር ሰጥቶኛል፣ እባክሽ ላነጋግርሽ አላት። በሩን ከፍታ ስገባ እንደሚሞት ሶስት ዓመት እንደቀረው እያወቀ ያገለገለ ማን ነው በላት አለኝ እንደሚሞት ከሶስት ዓመት በኋላ እንደሚሞት እያወቀ ያገለገለ ማን ነው አላት ኢየሱስ ነው አለችው ታንጀሽ አንቺም እኮ ሃኪሞች ከሶስት ዓመት በኋላ ትሞታለሽ ነው ያሉሽ ኢየሱስም እኮ በሶስት ዓመት ተኩል ውስጥ ያደረገውን ታውቂያለሽ አሁንም ተስፋ አለ ተነሽ ይልሻል አላት የሚገርማችሁ በዛ ቃል ተጽናንታ በካንሰር የተያዙት ሰዎች የምርምር ማዕከል አቋቋመች በዓለም አቀፍ ደረጃ ቁጥራን ሆስፒታል ሆኗል በሶስት ዓመት ተኩል የመሰረተችው አልቆብኛል እሞታለሁ፣ ጓደኞቼ እሞተዋል፣ ከዚህ በኋላ በህይወት ብዙ አልኖርም ላለችው ተስፋ እግዚአብሔር ሲጭርባት ሶስት ዓመት ተኩሉን ወደ ሦስት ሺህ ዓመት ያክል የማይሰራውን አባዛው እግዚአብሔር። በዚህ ጉባኤ እግዚአብሔር መልእክት አለው። ብዙ አባክኝ አለው፣ ብዙ ሸሽጌ አለው፣ በፍርሃት ግድሌ ሁሉ አንሶብኛል። ከዚህ በኋላ ብነሳ እንኳ፣ ዛሬ ብጀምር እንኳ አልችልም ለምትሉ እግዚአብሔር ይላል፣ አሁንም ተስፋ አለ። ኩብኩባ እና ደጎባ የበላውን ዓመትን የሚመልስ የተቃጠሉትን ዓመት የሚያፈጥን ኢየሱስ እዚህ ቤት አለ። ለማን ነው የእግዚአብሔር መልእክት? እንደ ዮሴፍ የምትጸጸት ሰው አለ። ማዕረግ ስችል አለፈብኝ፣ ማግባት ስችል፣ መውለድ ስችል፣ መማር ስችል፣ ይህን እድልን አሳለፍኩ ወየው ያልክ ትጸጸት አለ። እግዚአብሔር ይላል፣ አሁንም ተስፋ አለ። ሌሎች ሊሰሩት የማይችሉትን ለአርማትያስ ዮሴፍ እድልን ሰጠው። ኦ ኢየሱስን መቅበር ታላቅ እድል ነው። ኢየሱስን መከፈን ታላቅ እድል ነው። ስለ ኢየሱስ በጲላጦስ ፊት መሟገት ታላቅ እድል ነው። ይሄንን ሁሉ ያመቻቸ ማን ነው? እሱ የእግዚአብሔር ልጅ ነው። በዚህ ጉባኤ እድልን ያመቻቻል። ለማን ነው እግዚአብሔር የሚናገረው? በእውነት ዮሴፍ በእርቅት ዘግይተዋል። ብዙ ነገር አባክኗል። ነገር ግን እግዚአብሔር እድል ሰጠው። ጨለማ ነው የከበበ እንደ አርማቲያስ ምድር መናወጥ ነው። ሰው የለኝም ትላለህ። የቀረኝ ቀን ጥቂት ነው ትላለህ። እረፍ ዶብኛል ትያለሽ። እግዚአብሔር ይላል አሁንም ተስፋ አለ። ያ የጠፋው ልጅ ሲመለስ አባትየው ቀለበት አደረገለት። አዲስ ልብስ ነው፣ ግብዣ ነው። ለምንድን ነው ብዙ የተንከባከበው? ያ ያባከነውን ተቃጠለብኝ የሚለውን ይክስ ዘንድ ብዙ ጸጋ አባትየው እንደሰጠው ኩብኩባ ደጎቢያ ተምች የበላውን ዓመት የሚክስ ጸጋ የእንደገና አምላክ ተስፋ የሚጭርለት ሰው እዚህ ቤት አለ። እግዚአብሔር ይላል እንደ አድማቴያሱ ዮሴፍ ልጄ ሆይ እድልን አመቻችልሃለሁ። ልክ ነው። ብዙ ጊዜ ባክኖብሃል። ብዙ ጊዜ አሳልፈሃል። ብዙ ጊዜ በፍርሃት ገድልህ እንዳይፈጸም ብዙ ያልተጻፉ ገጾች ተገልጦባሃል። አሁን ግን እግዚአብሔር ይላል አዲስ ነገር እግዚአብሔር ያበቅላል። አዲስ ተስፋ ለዚህ ጉባኤ እግዚአብሔር አለው። አሜን። እንጸልያለን ወገኖቼ ሆይ